የኢትዮጵያ ትልልቅ ወንዞች። የኢትዮጵያ ትልልቅ ወንዞች በአንደኛ ደረጃ የሚገኘው አባይ ነው። አባይ በአንደኛ ደረጃ ይገኛል። በእንግሊዝኛ ደግሞ ብሉ ናይል ይሉታል። የሚጓዘው ኪሎ ሜትር ደግሞ አንድ ሺ አራት መቶ አምሳ ኪሎ ሜትር ይጓዛል። የኢትዮጵያ አፈር ተሸክሞ በሱዳን አድርጎ ግብጽ አስዋንስ ግድብ ያደርሰዋል። በዚህ አባይ የሚገኝበት ቦታ ደግሞ የኢትዮጵያ ክልል ሆኖ በጋምቤላ ውስጥ ይገኛል። አባይ በአንደኛ ደረጃ ይገኛል። በሁለተኛ ደረጃ ላይ የሚገኘው አዋሽ ነው። አዋሽ በመሀል ኢትዮጵያ ይገኛል። አዋሽ አንድ ሺ ሁለት መቶ ኪሎ ሜትር ይጓዛል። የሚሰጣቸው አገልግሎቶች ደግሞ ለመስኖ ለኤሌክትሪክና ለተለያዩ የእንስሳት አገልግሎቶች ይሰጣል። በሁለተኛ ደረጃ ላይ ይገኛል። በሶስተኛ ደረጃ ላይ የሚገኘው ባሮ ነው። ባሮ በደቡብ ምዕራብ ኢትዮጵያ ላይ ይገኛል። በጋምቤላ አራተኛ አራተኛ ተከዘ ወንዝ ነው። ተከዘ ወንዝ የሚሰጣቸው አገልግሎቶች የተለያዩ የመስኖ የእርሻ አገልግሎት ይችላል። በዋናነት ደግሞ ለኤሌክትሪክ አገልግሎት ይሰጣል እየሰጠም ይገኛል። ስድስት መቶ ስምንት ኪሎሜትር ይጓዛል። በአራተኛ ደረጃ ላይ ይገኛል ተከዘ ወንዝ። በአምስተኛ ደረጃ የሚገኘው ኦሞ ወንዝ ነው። ኦሞ ወንዝ በኦሮሚያ ክልል የሚገኝ ሆኖ ከኦሮሚያ ክልል ከሰሜን ተራሮች ይነሳል። ከዛም 760 ኪሎ ሜትር ተጉዞ ከኬንያ ወንዝ ጋር ይቀላቀላል። በስድስተኛ ደረጃ ላይ የሚገኘው ዋቢ ሸበሌ ነው። ዋቢ ሸበሌ በኢትዮጵያ ከፍተኛ ተራሮች በመነሳት በኢትዮጵያ ሶማሌ ክልል ጅጅጋ አድርጎ ሶማሊያ መቃዲሾ ዋና ከተማ ይገባል። በሰባተኛ ደረጃ ላይ የሚገኘው ዲንዳር ነው። ዲንዳር አራት መቶ ሰማኒያ ኪሎ ሜትር ይጓዛል። በባህርዳር ይገኛል። በስምንተኛ ደረጃ ላይ የሚገኘው ዳዋ ዳዋ በኢትዮጵያ ውስጥ በስምንተኛ ደረጃ ይዘዋል። የሚጓዘው ኪሎሜትር ደግሞ አራት መቶ አምሳ አምስት ነው። ዘጠነኛ ዘጠነኛ ወይቤ ወይቤ ይባላል። አራት መቶ አምሳ ኪሎ ሜትር ይጓዛል። በዘጠነኛ ደረጃም ይገኛል ወይቤ። በአስረኛ ላይ የሚገኘው በአስረኛ የሚገኘው አኮቦ ነው። አኮቦ በጋምቤላ ክልል የሚገኝ ሆኖ የሚጓዘው አራት መቶ ሰላሳ አራት ኪሎ ሜትርን ይጓዛል። ክቡራንና ክቡራን ተከታታዮቻችን ከአንድ እስከ አስር ያለውን በዚህ ጨርሻለሁ። ለዚህ ለቀጣይ ቤተሰብ እንድንሆን ላይክ ሰብስክራይብ በማድረግ ቤተሰብ እንሆን። ሶል ሀበሻዊ ዩቱብ ቻናል